ሰዎች በተሰበሰቡበት ሰድቦኛል በማለት በጦር ወግቶ ጉዳት ያደረሰው ግለሰብ በእስራት ተቀጣ። በሼ ቤንች ወረዳ ዲሞትን ቀበሌ በቂም በቀል በመነሳት ተከሳሽ በጦር ወቅቶ ጉዳት በማድረሱና ጥፋተኝነቱ በማስረጃ በመረጋገጡ በስርዓት መቀጣቱ ተገልጿል። ተከሳሽ ቢያብ የተባለ ሲሆን ከምሽቱ ሶስት ሰዓት ላይ በሼ ቤንች ወረዳ ዲሞትን ቀበሌ በቂም በመነሳት ገበያ ውሎ ወደ መኖሪያ ቤቱ በመመለስ ላይ የነበረውን የግል ተበዳይ መንደር በመጠበቅ በያዘው ጦር ጀርባውን አንድ ጊዜ በመውጋት ከባድ ጉዳት ማድረሱም ተገልጿል። ፖሊስ ግለሰቡን በቁጥጥር ስራ አድርጎ ባደረገው ምርመራ እንዳረጋገጠው ሰው ፊት ሰድቦ አዋርዶኛል በሚል ቂም በመነሳት ወንጀሉን መፈጸሙን የደቡብ ምዕራብ የኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነት ኮሙኒኬሽን ዳይሬክተር ኢንስፔክተር ደጀን ያሰፋ ለብስራስ ራዲዮ ተናግረዋል። በዚህም ተከሳሽ ወንጀል ድርጊቱን መፈጸሙ ለፖሊስ በሰጠው እምነት ቃልና በሰው ምስክሮች መዝገቡ ተደራጅቶ ለአቃቤ ህግ ይቀርባል። ያሼ ቤንች ወረዳ አቃቤ ህግም ከፖሊስ የደረሰውን ምርመራ መዝገብ መርምሮ ግለሰቡን በሰው ላይ ከባድ የአካል ጉዳት በማድረስ ወንጀል ክስ መስርቶ ለማዝምድብ ችሎትም ያቀርበዋል የሼ ቤንች ወረዳ ፍርድ ቤት አቃቤ ህግ ግለሰቡ ላይ የመሰረታውን ክስ ግራ ቀኙ ሲያከራክር ቆይቶ ተከሳሹ ላይ በቀረበው የሰውና የህክምና ማስረጃ መሰረት ፍርድ ቤቱ ጥፋተኝነት ብይን ሰጥቷል በዚህ መሰረት የሼ ቤንች ወረዳ ፍርድ ቤት የማዝ ምድብ ችሎት ተከሳሽ ሻካቢያብን በስድስት ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲል ኢንስፔክተር ደጀኔ አሰፋ ለብስራት ራዲዮ ተናግሯል ስትል ሳምሬች ስዩም ዘግባለች በኢትዮጵያ ከአንድ ሚሊዮን በላይ የሚሆኑ ዜጎች መስማት የተሳናቸው መሆኑ ተገለጸ። በኢትዮጵያ የጆሮ መስማት ችግር አሁን ላይ ከፍተኛ የጤና ችግር መሆኑ ተገልጿል። በጤና ሚኒስቴር የህክምና አገልግሎት መሪ ስራ አስፈጻሚ ዶክተር አሊ ባቡር ባኖ ለብስራት ራዲዮ እንደተናገሩት እንደ ዓለም የጤና ድርጅት መረጃ ከአንድ ነጥብ አምስት ቢሊዮን በላይ ህዝቦች በአንድም በሌላም የመስማት ችግር አለባቸው። ከአራት መቶ ሰላሳ ሚሊዮን ህዝቦች በላይ ህክምና እንደሚያስፈልጋቸው ድርጅቱ እንደሚያስቀምጥ ገልጸው በኢትዮ ኢትዮጵያ ትክክለኛ መረጃ ባይኖርም የተለያዩ ጥናቶች እንደሚያመላክቱት ከአምስት ሰው አንዱ አካል ጉዳተኛ መሆኑ ተናግረዋል። መሪ ስራ አስፈጻሚው አክለው እንደተናገሩት በኢትዮጵያ ከአንድ ሚሊዮን በላይ የሚሆኑ ዜጎች መስማት የተሳናቸው እንደሆኑም ይገመታል። ከፍ ያለ ድምጽ፣ የእድሜ መግፋት፣ ኢንፌክሽንና ከበድ ያሉ በሽታዎች፣ የመስማት ችሎታን የሚጎዱ መድኃኒቶችና ሌሎችም ምክንያቶች የመስማት እክልን ሊያስከትሉ እንደሚችሉም አብራርተዋል። የመስማት ችግር በተለያዩ ምክንያቶች በማንኛውም የሰው ላይ ሊከሰት የሚችል መሆኑን የተገለጸ ሲሆን በአብዛኛው መከላከል እንደሚቻል ነው የተጠቆመው። የተለያዩ ስትራቴጂዎችን በመንደፍ ከእጅና ከእግር የአካል ጉዳት እክል ጋር በተያያዘ የተሃድሶ ማዕከል እንዲቋቋም ቢደረግም የማየትና የመስማት ችግርን በተመለከተ ግን ብዙ ትኩረት እንደማይሰጠው መሪ ስራ አስፈጻሚው ተናግረዋል። በመሆኑም እነዚህ የህብረተሰብ ክፍሎች በነዚህ የተሃድሶ ማዕከል ታቅፈው አገልግሎት እንዲያገኙ እየተደረገ ይገኛል። ኢትዮ ሄሌክስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የጆሮ መስማት ማዕከል የሚመለከታቸው አካላት በተገኙበት በይፋ ወደ ስራ ገብቷል። ተቋሙ ከቱርክና ከሌሎች ሀገራት በማስመረት የሚያመጣቸውን የጆሮ መረጃ እና የኦዲዮሜትሪክ ልኬት መስሪያ መሳሪያዎችን ወደ ስራ በማስገባት በጆሮ ማዳመጫ መሳሪያ እጥረት የተከሰተ ያለውን ችግር ለማቃለል ኃላፊነቱን ለመወጣትና በችግሩ ዙሪያ ግንዛቤ ለመፍጠር የማስጀመሪያ መርሃ ግብሩንም አከናውነዋል ስትል ቅድስ ደጀን ይዘግባለች። ዩናይትድ ስቴትስ እርዳታ በማቆሟ በአፍሪካ የሚገኙ የስደተኞች ካምፕ ላይ የተፈጠረው ግጭት እየተባባሰ መምጣቱ ተነገረ። የትራምፕ አስተዳደር በአሜሪካ የውጭ እርዳታ ላይ የወሰደውን እርምጃ ተከትሎ ብጥብጥና አለመረጋጋትን ቀስቅሷል። በአፍሪካ የሚገኙ ስደተኞች ካምፕ ውስጥ አለመረጋጋትን አስተውሏል ሲል የስቴት ዲፓርትመንት መረጃ መላክቷል። ወደ አሜሪካ ወደሚገኘው የምርመራ የዜና ጣቢያ ፕሮፐርሊካ በተላኩ መረጃዎች መሰረት በማላዊ የሚገኝ የዩኤስ ዲፓርትመንት በሚያዚያ ወር መገባደጃ ላይ የተባበሩ መንግስታት ዓለም አቀፍ የምግብ ፕሮግራም የገንዘብ ድጋፍ ቅነሳ እየተነሳ በዛሌካ ስደተኞች ካምፕ ውስጥ ከፍተኛ የወንጀል የጾታዊ ጥቃትና የሰዎች ዝውውር ሁኔታ መጨመሩም ተዘግቧል። እንደ አውሮፓውያን አቆጣጠር በ2025 የ40 ዓመት የገንዘብ ቅነሳ ከአሜሪካ የተደረገባት የዓለም ምግብ ፕሮግራም በካምፕ ውስጥ ያለ የምግብ እራሽ በአንድ ሶስተኛ ቀንሷል ሲልም አክሏል። በመጀመሪያ ለ10 ሺ ሰዎች የተገነባው ካምፕ አሁን ላይ ከ55 ሺ በላይ ግጭቶችን ሸሽተው በሚመጡ ስደተኞችም ተሞልቷል። በኬንያ የሚገኘው የአሜሪካ ኤምባሲ በግንቦት ወር መጀመሪያ ላይ የስደተኞች ምግብ ፕሮግራም የገንዘብ ድጋፍ መቋረጡን ዜና ብጥብጥ አስነስቷል ሲል ዘኬብል ኤምባሲውን ጠቅሶ አስነብቧል። በምግብ ማከፋፈያ ማዕከል የሰዎች ህልፈት ማጋጠሙን በድጋፍ መቆም የተነሳ የነፍሰ ጦር ህልፈትን ዘኬብል አስነብቧል። የእርዳታ ሰራተኞች ለችግር ተጋላጭ የሆኑ አባወሮች ተስፋ እየቆረጡ ሲሄዱ የበለጠ ጉዳት ሊደርስ እንደሚችልም ለማ አስጠንቅቀዋል። የአሜሪካ የውጭ ጉዳይ ሚኒስተር ቃል አቀባይ በምድር ላይ ያለን እያንዳንዱን ሰው ለመመገብ የሚያስችል መሳሪያ አሜሪካ ታውቃለች፣ ወይንም ለእያንዳንዱ ህይወት ላለው ሰው መድኃኒት የመስጠት ኃላፊነት ማንም ሰው ከአሜሪካ ሊቀበል አይችልም ብለዋል። ቃል አቀባዩ አክለውም የትራምፕ አስተዳደር አብዛኞቹ የዓለም ምግብ ፕሮግራሞች በማላዊና በኬንያ ያሉትን ጨምሮ ንቁ ሆነው ቀጥለዋል። የአሜሪካ መንግስት ለደብሊዩ ኤፍፒ በየአመቱ የገንዘብ ድጋፍ ያደርጋል። ነገር ግን እስካሁን ለ2025 በሁሉም ሀገራት ምንም አይነት ገንዘብ ድጋፍ አልተደረገም። ህንድ ከጥር ወር ጀምሮ ከአንድ ሺ በላይ የሚሆኑ ዜጎቿ ከአሜሪካ መባረራቸውን አስታወቀች። ከጥር ወር ጀምሮ ከአንድ ሺህ የሚበልጡ ህንዳውያን ከዩናይትድ ስቴትስ ተመልሰዋል ወይንም ተባረዋል ሲል የህንድ የውጭ ጉዳይ ሚኒስትር ገልጿል። የሚኒስትሩ ቃል አቀባይ ራድሪድ ጃርስዋር እንዳሉት 62 በመቶ የሚሆኑ ተጨማሪ ዝርዝር መረጃን ሳይሰጡ በንግድ በረራዎች ተሳፍረው ወደ ህንድ መተዋል። ይህ የሆነው ፕሬዚዳንት ዶናልድ ትራምፕ ህጋዊ ሰነድ የሌላቸውና ወደ አሜሪካ በሚገቡ ስደተኞች ላይ የከፈቱትን ዘመጃ ተከትሎም ነው። ትራምፕ ቀደም ሲል ህንድ በህገ ወጥ ስደተኞች ላይ ትክክል ትክክለኛውን ነገር ታደርጋለችም ብለዋል። በየካቲት ወር ዩናይትድ ስቴትስ ከመቶ በላይ ህንዳውያንን በአሜሪካ ወታደራዊ በረራ ከሀገሯ ስታስወጣ የነበረች ሲሆን የተወሰኑት ደግሞ ታስረው መመለሳቸው ዘገባዎቹ ጠቁመዋል። በስድስት ጉዳዮች ላይ በህንድና ና በዩናይትድ ስቴትስ መካከል የአቅርብ ትብብር አለን ሲል ጆዋል በሚኒስቴር ሳምንት መግለጫ ላይ ገልጸው ህንድ መልሳ ዜጎቿን ከመረከቧ በፊት ማንነታቸውን ታረጋግጣለችም ብለዋል። በአጠቃላይ ዩናይትድ ስቴትስ ወደ 18 ሺህ የሚጠጉ የህንድ ዜጎችን በህገወጥ መንገድ ወደ ሀገር ውስጥ ገብተዋል ስትልም አስታውቃለች። በዚ ወር መጀመሪያ ላይ በህንድ የሚገኘው የአሜሪካን ኤምባሲ በአሜሪካን ከተፈቀደላቸው ጊዜ በላይ መቆየት በህጋዊ መንገድ የገቡ ቢሆንም እንኳን ደግሞ ወደ ዩናይትድ ስቴትስ እንዳይገቡ ቋሚ እገዳን ሊያስከትል እንደሚችል ማስጠቀቂያም ሰጥቷል። ጃይሷል በዩናይትድ ስቴትስ ዩኒቨርሲቲዎች ለመመዝገብ ያቅዱ የህንድ ተማሪዎች ላይ ተጽዕኖ ስለሚያሳድር የትራምፕ አስተዳደር የተሻለው የተማሪ ቪዛ ፖሊሲም ንግግር አድርገዋል። የዩናይትድ የኢትዮጵያ መንግስት የማህበራዊ ሚዲያ ተግባራቸውን የማጥራት ሂደት ለማስፋፋት በማሰብ ላይ ውጪ ሀገራት ተማሪዎች አዲስ የቪዛ ቃለመጠይቆች መርሃ ግብር ማቋቋሙን አስታውቋል። ቪዛ መስጠት ለዋላዊ ተግባር መሆኑን ብንገነዘብም የህንድ ተማሪዎች ማመልከት በጥቅም ላይ እንደሚውል ና የአካዳሚክ ፕሮግራሞችን በሰዓት መቀላቀል እንደሚችሉ ተስፋ እናደርጋለን ሲሉ ጂዋል ተናግረዋል። በ223 ና በ24 የትምህርት ዘመን 3300 ህንዳውያን ተማሪዎች ለትምህርት ወደ አሜሪካ ማቅናታቸው ሚኒስትር ጃዋል ተናግረዋል። ይህ ህንድን በሀገሪቱ ካሉ ዓለም አቀፍ ተማሪዎች ትልቁን ያደርጋታል። ሀሙስ ዕለት በወጣው መግለጫ መሰረት አዲሱን የቪዛ ፖሊሲዋን በማስፋት የዩናይትድ ስቴትስ ከቻይና ኮሚኒስት ፓርቲ ጋር ግንኙነት ያላቸውን ወይንም ወሳኝ በሆኑ መስኮች የሚመሩትን ጨምሮ ለቻይና ተማሪዎች ቪዛን በከፍተኛ ሁኔታ ለመሰረዝ እየሰራ መሆኑንም አስታውቋል።